እሺ ቡራዬና ሀይሚዬ አዳራችሁ እንዴት ነበር? አረፋዱስ ውሎውስ ምሽት ውስጥ እንዴት ነበረ? እንኳን ደህና መጣችሁ። የትናንትናው እንግዲህ የውሃ መድፋት በደንብ እንዲያጣምራቸውና የበለጠ ፍቅራቸውን ሟቅ ቅ እንዲያደርግላችሁ አድርጓችኋል ማለት ነው። ታውቃላችሁ፣ ውሀና ፍቅር እያሳሳቀ ምን ይላል የሚባል ተረት አለና ሀይሚ አውቀብታለች፣ አውቀብታለች። እንዴት ከብሩኬ ጋር ፒስ መሆን እንዴት አላድለ ቤተሰብ ትረዳላችሁ ብዬ አስባለሁ። ለማንኛውም ያው እንግዲህ ትናንትና ውሀውን በመድፋት ምክንያት በማድረግ እንግዲህ ጥሩ ሁኔታ ላይ ይገኛሉ። ቡራ ደግሞ ተው ተው፣ ቡራዬ ተው ተው። አቷሽ፣ አቷሽ፣ አቷሽ። ቡራዬ አልታረቅንም አትበል። እንደ የትናንትናውማ ውሀ እኮ አስታርቋችኋል። ቡራ ደስታችሁ ደስታችን ነው። እንዴት ነበረ? አብራችሁ ተኛችሁ ምናምን ትሉን አላችሁ ብለሃል። ቡራዬ ችግር የለውም እኮ ኖርማል ነው፣ ኖርማል ነው። ለማንኛውም ውዶች የማረች እንግዲህ ወንድ ልጅ ሆኖ ያው ብድሩን የማይመልስ ወንድ ልጅ አይወለድ ይባላል። እንደሚመልስም እርግጠኛ ነበረን። እንግዲህ ቡራ በከባዱ ሐይሚዬን ብድር መልሷል። ዛሬ ብድር መመለስ ብቻ መሰላችሁ? እንዲ አንገላታት አንገላታት፣ ያስፈራራታል፣ ይጠበጥባታል። እንዴ አንገላታት እኮ ያነሳታል፣ ይወረውራታል ሐይሚዬ መከራሽን እኮ አየሽ። ከዚህ ሁሉ ጣጣ እንደው ምን ነው? እሽ፣ በቃ ተኛ፣ ችግር የለም የኔ ሸበላ ብለሹ፣ እሱ ቤተኛ፣ አንቺ ቆመሽ ወይና። የዛሬውማ እኮ ያበደ ነው። አጋጣሚውን ተጠቅሞ ደግሞ የዛችን ልጅ ትዕግስት፣ ሁለተኛ አይተሽ ታምኛትና፣ ሁለተኛ እንደዚህ ቴና አዋናግሬሻለሁ። ማስፈራሪያ እኮ አደረገው ማስፈራሪያ ቤተሰብ እኔ ስልኬን ዘግቼ ካልሆነ ቪዲዮ የምሰራው በጣም ቸገራለሁ። ልክ ቪዲዮ ስሰራ ጓደኞች ይደውሉብኛል። የእኔ ጓደኞች እ ምቀኛሞች ናቸው። ምቀኛሞች ይህን። አሁን ጮማ ጥብስ ወሬ ባወራበት ምን ችግር አለ? ሀሳቤን ሁሉ ይሰርቁኛል። እና ሀይሚይ ማለት ነው ቢጃማሽ ያምራል፣ የጸጉርሽ ፎጣ ያምራል፣ ሁሉ ነገሩ ያምራል ግን ቡራዬን ደግሞ አትፍሪው እንዴ! በዚህ ልክማ መፍራት የለብሽም የኔ ቆንጆ። በዚህ ልክ እንዴ! ቡራ እኮ ማለት የወደፊት ባልሽ፣ የልጆችሽ አባት ነው እና ልትፈሪው አይገባም። በነገራችን ላይ ማለት ነው አይደለም፣ ቡራ ቀርቶ ኖርማን ጓደኞችሽ ራሱ ካጠገብሽ ቢሆኑ ልብስሽን ብትቀይርም ምንም ችግር የለም። አሁን በፊት ኢትዮጵያ እያለሁ ማለት ነው ኢትዮጵያ እያለሁ ልብሴን ከፊታቸው ነበር የሚቀይረው። የእውነት ነው የምላችሁ። ጡት ማስያዣ እና ፓንት ካለ ልብስ መቀየር ምንም። አንቺ ደግሞ ቁምጣ ለብሰሻል፣ ኖርማል ነው እና ቡራ ደግሞ ያው ያንቺ ነው፣ ያንቺ ንጉስ፣ ያንቺ ሸበላ ነው። በዚህ ልክ ልትፈሪው አይገባም የኔ ቆንጆ፣ ማለት ነው ቀስ ብለሽ ብታስረጁ ራሱ ምንም አይልሽም ነበረ። ደግሞ ጋውንም ለብሰሻል፣ ከስር ቁምጣለ። ቁጭ ቤት ሲልሽ ቁጭ፣ ተኝ ሲልሽ ተኝ፣ ትብትዩ እንደዚ አንገላታሽም ነበረ። አንቺም ድርቅ ስትይበት ስም ድርቅ ብሎ አጣመምሻለሁ ወደ መድብሻለሁ ማለት ጀመረ። እኔ ግን ቤተሰብ ከቡራ ምኑ እንደምወድ ልታውቃላችሁ። ቆፍጠን የሚለው ነገር የሆነ በቃ የሆነ በቃ ቆጣ ቆጣ የሚለው ነገር ስሬስ የሚሆነው ነገር ደስ አይላችሁም። የሆነ የወንድ ባህሪ ያለው ነገር ማማዬ ፍቅሬ እያለ የሆነ በቃ ከንፈር የሚሳሳብ የሚላላስ ወንድ አይደለም ቡራዬ። እኔ በቃ ይሄ ባህሬው ስሬት ማለት ነው ቁም ነገር። ይሄ ማሽቃበጥ ማለቅለቅ ምናምን ሳይሆን እውነት በጣም ነው የሚመቸኝ። በቃ ቡራ እንዴት ነው እንዴት ብዬ ድንገራቸው። እኔ ከካሜራ ጀርባ የፈለጉትን ነገር ያድርጉ አይመለከተኝም። ከካሜራ ጀርባ እንደፈለገ አይደለም ከንፈር ቀርቶ የፈለገውን ነገር ያድርግ። ግን በቃ እንዴት ነው አሁን እኔ እንግዲህ ሐይሚዬና ቡራዬ ከጀመሩ ፍቅር ስንትና ስንት ጊዜ ግን ጨዋ፣ ሁለቱም ጨዋ ናቸው። በነገራችን ላይ ሐይሚም ጨዋ ናት ከካሜራ ጀርባ ኮሶ እንደፈለገች መሆን ትችላለች። ግን እዚህ ጋር አሁን ራሱ ዘርበል ምናምን ምናምን ያለችው ነገር ደግፍላታለሁ ደግፍላታለሁ። ግን በቃ ደስ የሚል ነገር አላቸው። ብዙዎቻችን የምንማርበት ነገር አለ። እነሱ የሚሰሩት ቪዲዮ ላይ ማለት ነው። ይሄ መናደዱን ብቻ ሳይሆን መሳቅ መጫወቱ ብቻ ሳይሆን ትምህርት አለው ወይ የምትሉት ነገር፣ አንዳንድ ነገሮች ላይ በጣም ትምህርት አለው እና የቡራ ስሬስነት እኔ በጣም ነው የሚመቸኝ። በቃ ብዙ ነገር ላይ ከዚህ በፊት አይታችሁ ከሆነ ሐይሚ ሳሜን ብላ ፕራንክ ስታደርገው እና ደግሞ የሆነ ነገር ፈልጌ አምሮኛል ያለችው ላይ ምን አይነት መልስ እንደሚመልስላት እና ይሄ ራሱ ጨዋነቱን በቃ የትዳር የትዳር ሰው መሆኑን በቃ ትረዳላችሁ ማለት ነው፣ ትረዳላችሁ። አሁን አብርሽ አለ። አብርሽ ጋር ብንሄድ ይሄ ወስላታ ማለት ነው። ይሄ ወስላታ ሚስቱን አስረግዞ አልቀመጥ አለ፣ አስወልዶም አልቀመጥ አለ። ከዛች ከሄርሜላ ከምትባል ሴት ጋር እየተነጣጠፈ አሁን። ከአንድ ባለ ትዳር ወንድ ምንድነው የምንማረው? ቤተሰብ ፕራንክም ቢሆን እኮ ድራማም ቢሆን እኮ እጅእጅ አለብን እጅእጅ። ሰለቸን፣ መረረን በቃ። አሁን እኮ ወንዶች ከእኔ ተማሩ፣ እንደኔ ሆኑ ነው የሚለው አብርሽ አብርሽ ሚስቱ እዛ ራስ ቤት ሆና እንግዲህ እሱ ከአንድ ኮበሌ ጋ ማለት ነው፣ አንዴ ወገቧን፣ አንዴ ቂጧን እየደገፈ ያጫውታል፣ ያጫውታል። ይህ አብርሽ የሚባለው ቡራዬ፣ ቡራዬ ማለት ነው። ወደፊት ሀይሚዬን አስረግዘ ሌላ ሴት ይዘ ብትመጣ ከዛ አልፎ ደግሞ ሀይሚዬ ራስ ቤት ሆና ከሌላ ሴት ጋር እየተለጣጠፍ ብትመጣ እንገጠቀጥሃለን። ዝምትላላችሁ ቤተሰብ? እንደ እናንተማ ዘማቶ ነው። የሃይሚ ደጋፊዎች በተለይ ነብር እኮ ናቸው። ነብር ከነብርም ነብር አይደለም። ሃይሚ አርግዛ ቀርታ ወልዳ ቀርታ ኖርማሊ ራሱ የሆነ ነገር በዚህ ራሱ በቴክስት ምናምን ፎቶ ምናምን በተባለው ባለፈ ታሪክ ዘራፍ እያሉ ነው የሚገኙት። ዘራፍ እና ቡራ ማለት ነው። ከአሁን ጀምረ ተጠንቀቅ። በእርግጥ አንተ ጨዋነክ ታስታውቃለህ። አብርሽ ከድሮም ጀምሮ ሴቶችን ያተራምሳል፣ ሴቶችን ያፈራርቃል። ይሄው ሩታ ካረገዘች እንኳስ ወደ አራት ሴት ነው የመጣው አብርሽ። ከአሁን ግን የጸናው የተመቸችው ሄርሜላ ናት። ከሄርሜላ ልላቀቅም ብሏል እና ሃይሚ ራሱ ቆፍጣና ናት፣ እውነት ለመናገር ራሷ ትበቀዋለች። ራሷ አንትናት ብርጌድ ብርጌድ ናት። በቃ ሃይሚ ብርጌዷ ብርጌዷ። ከዚህ በኋላ እንደውም ቅጽል ስሟ ሃይሚ ብርጌድ መሆን አለባት። ብርጌድ ምን እንደሆን ታውቃላችሁ? ይህን ብርጌድ የሚባል ቋንቋ ከየት ነው የሰማሁት መሰላችሁ? ከሆነ ቦታ ነው የሰማሁት። በነገራችን ላይ እና እንደዛ ነው። ለማንኛውም ማለት ነው ውዶቼ ማሮቼ ከዛሬው እንትን ምን ተማራችሁ? ቡራ አይኑ ድክምክምክምክም ብሏል። በነገራችን ላይ ምን ስሰራ ነበር የቆየው ቡራዬ፣ እንደዛ ድክምክም ብሎክ ምን ስታደርግ ነበር? ራስን እየተናገርክ ነበር፣ እንቅልፌ ሁሉ መቷል፣ አልተኛሁም ምናምን እያልክ ነበር። በዛ ላይ እንዴት እንዳማረብክ። ምንድነው? ቆይ ድንግልና ወሰርክ እንዴ? ለቀልድ ነው ቤተሰብ። እናንተ ቀልድና ቁም ነገር የማታቁ ሰዎች አላችሁ። ደግሞ ይወሰዳል። ጎማ የወሰድ መሰለሽ? ወደፊት ይወስዳል። በነገራችን ላይ ሐይሚዬ ድንግልናት ማታቀፍ ከሆነ ማለት ነው ድንግልናት ባይ ስለ ድንግል